የሲዳማ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ከግብርና ግብዓት አምራች ህብረት ስራ ማህበራትና አቅራቢዎች ጋር የገበያ ትስስር መፍጠሪያ መድረክ በይርጋለም የተቀናጀ የግብርና ኢንዱስትሪ ፓርክ አካሂዷል። በመድረኩ የመክፈቻ ንግግር ያደረጉት የኮርፖሬሽን ዋና ስራ አስፈጻሚ አቶ ኃይሉ የተራ ፓርኩ በክልሉ መኖሩና ሙሉ የግብርና ግብዓት የሚጠቀም እንደመሆኑ መጠን ለአካባቢው አርሶ አደሮች ትልቅ የገበያ እድል ፈጥሮላቸዋል ብለዋል። ይህንን እድል ህጋዊ ስርዓት ውስጥ በማስገባት አምራቾችንና አቅራቢዎችን ተጠቃሚ ለማድረግ የውል ግብርና ሂደትን በሚገባ ማስረጽ ወሳኝ መሆኑን አስረድተዋል። ባላብት ስላለ ነው የግብርና ምርትና ምርታማነት ለማደግ ዋስትና የሚሆነው ገበያ ስለሆነ ስርዓት ባለው መልኩ በቂ ካገኙ በጥራት ካገኙ ብቻ ነው የሚቆዩት ትርፍ እስካገኘ ድረስ ብቻ ነው ባላብቱን አታስገድዱትም ወጥቶ ሊሄድ ይችላል ካላተረፈ ምን ይሰራል ይህን ማቆየት መቻል የእኛ እድል ስለሆነ ባላብቶቻችን እዚህ ያሉት በቂ ግብዓት ማግኘት አለባቸው በጥራት ማግኘት አለባቸው ይህንን ማረጋገጥ የመንግስት ድርሻ ነው። የእኛ ድርሻ ነው የሚለውን መውሰድ ነው የሚያስፈልገው። በተለይ ከቢሮ ተወክላችሁ የመጣችሁ ዛሬ ይህን መልእክት ነው ይዛችሁ መሄድ ያለባችሁ የተወከላችሁ። ህገወጥ የግብይት ስርዓትን ለመግታት ተቋማዊ አሰራር ተዘርግቶ የተሰራ መሆኑን ያመላከቱት ዋና ስራ አስፈጻሚው በሚቀርቡ ግብዓቶች ጥራት ላይ አምራች አርሶ አደሮችን በየወቅቱ በስልጠና ከመደገፍ አንስቶ ከባለድርሻ አካላት ጋር በቅንጅት የተሰራ እንደሆነ ገልጸዋል። ባለፉት ሁለት ሶስት ወራት ውስጥ ወደ አርባ ሦስት ሺህ አንድ መቶ አስራ አራት አካባቢ አርሶ አደሮችን በዚህ ጉዳይ ላይ አሰልጥነናል። ምርት እንዳይበላሽ እንዴት አድርጎ ምርቱን መያዝ አለበት፣ እንዴት አድርጎ ነው የሚፈራረሙ ከሚያቀርቡ አካል ጋር የሚለውን አስተምረናል። ወደ ስድስት ሺህ የሚጠጉ አርሶ አደሮች ስርዓት ውስጥ ያልገቡ ኮኦፕሬቲቭ ውስጥ ያልገቡ ደግሞ እንዲታቀፉ ተሰርቷል። ስለዚህ ይሄ የምናገኘውን ፕሮጀክት እዚህ ጋር እያባልን ያለ ነው፣ ጎትተን እያመጣን ያለ ነው። ስለዚህ እሱ ላይ የምንገራገጭ ነገር ካለ ቀጥሎ ካሉት የመንግስት መዋቅሮች ጋር የምናስታክለውም ነገር ሊኖር ይችላል። ግን የዚህ ያለው ኃይልም አውቆ መሄድ አለበት የሚል አለኝ። በመራ ግብሩ የውል ግብርና አስፈላጊነትና ጠቀሜታ ላይ ለግብርና ግብዓት አቅራቢ ህብረት ስራ ማህበራትና በፓርኩ በስራ ላይ ለሚገኙ ካምፓኒ ተወካዮች የግንዛቤ መፍጠሪያ ጽሁፍ ቀርቦ ሰፊ ውይይትም ተደርጎበታል። ያነጋገርናቸው ተሳታፊዎችም መድረኩ በአምራቾችና የፋብሪካ ግብዓት ተጠቃሚዎች ዘንድ ያሉ ክፍተቶችን ለማረምና የተሻለ ውጤት ለማስመዝገብ ፋይዳው የጎላ ስለመሆኑ ተናግረዋል። የዛሬው ውይይት በእርግጥ ሁሉም ባለድርሻ አካላቶች የተገኙበት በመሆኑ አምራቹም በተለይ አርሶ አደሩ ገበሬው በመገኘቱ ትልቅ እድል ነበር እና እኛም አሁን ወደ ገበያ ከመግባታችን አንጻር እና ፍላጎታችንም በእርግጥ ሰፊ ከመሆኑ አንጻር ተወያይተናል፣ በበቂ ሁኔታና ምርታቸውንም ለማሳደግ እኛም እገዛ ለማድረግ ትልቅ ግብዓትና ትልቅ እንትን ያገኘንበት እና ጥሩ ነው። በአጠቃላይ ይበልጥ ብርታት እናገኛለን በዚህ በውይይት መድረክ። ሀሳባችን እንሰጣለን። ምንድን ነው የሚያስቸግረን ነገርን ሁሉ እያቀረብንም ከመንግስታትም አካል ከህብረተሰቡም በኩል እየፈቱና ድጋፍ እያገኘን ያለው ችግር ማነቆ የሆነ ችግር እየፈቱ ላይ ይገኛሉ። በጣም ጥሩ ለውጥ አግኝተናል። በዚህ በምንወያየው በትሬኒንግ ጥሩ እንትን አግኝተነዋል። የኮርፖሬሽኑ ምክትል ስራ አስፈጻሚና የፓርኮች ኦፕሬሽንና አስተዳደር ዳይሬክተር ዶክተር እያሱ ነጆ በውይይቱ ማጠቃለያ ላይ እንዳሉት የውል ግብርና ወይም ኮንትራክት ፋርሚንግ አርሶ አደሩ ቀድሞ ውል ገብቶ እንዲያመርት የሚያስችል ስርዓት በመሆኑ ሊደርስ የሚችል የገበያ ስጋትን የሚያስቀር ዘመናዊ የአሰራር ሂደት መሆኑን አስገንዝበዋል። ንን ምርት ኮለክት አርጎ ፕሮሰስ አድርጎ የስራ እድል ፈጥሮ ኤክስፖርት እንዲደረግ ፎሬን ከረንስ እንዲገኝ ለሚያደርግ ለካምፓኒው ትልቅ አክብሮታል። የእኛ መኖር አስፈላጊ ነው። እዚህ ላይ ሂደት ነው የምናደርገው እኛ ህብረት ስራ ኤጀንሲውም ግብርናም የእኛም ሰው መገኘት ካለበት ኮሚኒኬት ማድረግ ነው። ኮሚኒኬሽን ባሪሮች እንዳይኖሩ ጋፖች እንዳይኖሩ ኦፊሻሊ ባለበት 10 20 30 የሚባል ማህበር ይፈራረም አግሪመንቱ። በመድረኩም በህብረት ስራ ማኅበራትና ኩባንያዎች መካከል የአምራች አስመራች ውል ስምምነት ፊርማም ተካሂዷል።